በአማራ ክልል እየተካሄደ ያለው ግጭት ክልሉ በሰሜኑ ጦርነት ካጋጠመው ቀውስ ሳይወጣ ዳግም ወደ ከፋ ችግር ውስጥ ያስገባው እንደሆነ የእንጅባራ ከተማ የመንግስት ሰራተኞች ተናግረዋል። የጥፋት እጆችና መዘዞቹ በሚል መሪ ሀሳብ ላይ የተወያዩት የከተማዋ የመንግስት ሰራተኞች ግጭቱ የንጹሐንን ዜጎች ህይወት እየቀጠፈ በማህበረሰቡም ላይ የተለያዩ ማህበራዊና ኢኮኖሚያዊ ችግሮችን እያደረሰ ነው ብለዋል። በጦርነት ትርፍ የለም፣ በጦርነት ኪሳራ ነው ያለው አማራ ክልል እንደ ድል ሆኖ በሰሜኑ ጦርነት በጣም በርካታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ኪሳራዎች ገጥመውታል። ከዛ ችግር አገግሞ ሳይወጣ አሁን በራሱ እርስ በርሱ በሚያደርገው ጦርነት ወይም ግጭት እያጣቸው ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ኪሳራዎች ከሌሎች ተወዳዳሪ ከሆኑት ከተሞች፣ ክልሎች ጋር እኩል እንዳይሄድ ያደርገዋል። በዚህ ግጭት ጊዜያት ውስጥ ምንም ያተረፍነው ነገር የለም ራሳችን በራሳችን ከመፍጀት ከማቃጠል ውጭ ልጅ አባቱን ከመግደል ውጭ ሀብት ንብረቱን ከማውደም ውጭ ከመፈናቀል ውጭ ያተረፍ ነው ነገር የለም። ትምህርት ላይ የሚማሩ የነበሩ እህቶቻችን ወንድሞቻችን እየተማሩ አይደለም። ከዚያም ባለፈ በዞናችን እንኳን ወደ 187 ትምህርት ቤቶች ተዘግተው የቆዩበት ሁኔታ ነው ያለ። አሁን አሁን አንዳንዶቹን እየከፈትን ያለንበት ሁኔታ ቢኖርም ከዚያም ባለፈ ጤና ተቋማት በተለይ በገጠሩ እናቶቻችን በጤና ጣቢያ መውለድ ሲገባቸው በቤት እየወለዱ ያሉበት ሁኔታ ነው ያለ። ያለ እድሜ ጋብቻ በሰፊው እየተካሄደ ያለበት ሁኔታ ነው ያለ። ያው ትምህርት መማር ማስተማሩ ላይ በትምህርት ገበታ ላይ ባለመሆናቸው ምክንያት ያለ እድሜያቸው ጭምር እየተዳሩ ያሉበት ሁኔታ ነው ያለ። በመሆኑም መንግስት የጀመረውን ሰላም የማስከበር ስራ አጠናክሮ እንዲቀጥል የጠየቁ ሲሆን ማህበረሰቡም በትጥቅ ትግል ላይ ያሉ ቡድኖችን ወደ ሰላም እንዲመጡ በማድረግ በኩል የራሱን ሚና ሊወጣ ይገባል ብለዋል። እኛ ምን መስራት አለብን ከተባለ ደግሞ እኛ ደግሞ መንግስት ነው የሚሰራ ብለው ለመንግስት ብቻ ሰጥር መቀመጥ የለብንም። ይሄ ጥንፈኛው ኃይል ከየትም የመጣ አይደለም። ወንድሞቻችን ናቸው፣ ጓደኞቻችን ናቸው፣ ከጎረቤት የተፈናቀሉ ነ የወጡ ናቸው። ስለዚህ እነዛ ሰዎችን በየድርሻችን በየስልካችን እየደወልነ ና ቅረብ። ጥያቄም ካለ በመንግስት ጠረጴዛ ዙሪያ ላይ አቅርብ። ጫካ ላይ አንግበህ፣ ጥቁን አንግበህ፣ ወንድምህን ገለህ፣ የአማራ ጥያቄ እኔ ጥያቄ ነው ብለህ ወስደህ የምትከራከረው ህዝቡን የምትገለው ውጤቱን አያመጣም። ብለን ደግሞ በየድርሻችን በየቦታችን በየአካባቢያችን ተልእኮን ወስደን እነዚህ ጽንፈኞች ወደ ህዝብ የሚቀላቀሉበትን መንገድ መስራት አለብን የሚል አጭር ሀሳብ አለኝ። እንደ ክልል ያለው የሰላም አማራጭ እንዲያውቅ እንዲገነዘብ ሆን ብለው የወጡ ወደ ጫቃ የወጡ ግለሰቦች አላማም ኖራቸው አልኖራቸው አይመለሱም፣ ሆን ብለው ከወጡ ማለት ነው። እነዚህ ተደናግረው የወጡት ግን ከዚህ ቀደም እንጅባራ ከተማ ላይ ወደ 60 አካባቢ ተቀብለናል፣ በዳንግላ ሲታገሉ የነበሩ ጫቃ ወጣው የነበሩ። ስለዚህ አሁን ሌሎችም እየተቀበልን ነው ያለው በሰላማዊ መንገድ የሚመጡ ከሆነ እነዚህን ለማስተናገድ ዝግጁ እንደሆነም ጭምር የመንግስት ሰራተኛው አውቆ እንዲታገል ለማድረግ ነው። ከዚህ ባለፈም በህብረተሰቡ ዘንድ የቅሬታ ምንጭ የሆኑ የመልካም አስተዳደር ችግሮችን የመንግስት ሰራተኛው ሊፈታ እንደሚገባ የተነሳ ሲሆን፣ ከተማ አስተዳደሩም በዚህ ላይ ጠንክሮ እየሰራ እንደሆነ ገልጿል። ከገፊ ምክንያቶች ውስጥ አንዱ የስራ እድል ፈጠራም ጭምር ነው። አንዱ የስራ ድል መፍጠር አለብን ለወጣቱ ብለን በቅድ ይዘን እየሰራን ያለን እንደ እንጅባራ ከተማ ህገወጥነትን የጀመርነውን ያው ህዝቡ ያውቃል ህገወጥነት ትንሽ ሰፋ ብሎ የቆየበት ሁኔታ ነው ያለ። በተለይ የጸጥታውን ችግር መነሻ በማድረግ ከሐምሌ 2015 ጀምሮ እስከ ጥር 2016 አካባቢ ሰፊ የሆነ የቤት ወረራ ወይም የመሬት ወረራ ተካሂዷል። ስለዚህ እዚህ አካባቢ ያለውን ለማስተካከል በከፍተኛ ሁኔታ እየሰራ ነው። ህዝቡም ከጎናችን መሆኑን ባሳለፍናቸው መድረኮች ጭምር ያረጋገጠበት ሁኔታ ነው ያለ። በአጠቃላይ መልካም አስተዳደርን ለማስፈል ህዝባችን እየጠቆመንም ጭምር ነው ያለ። እዚህ አካባቢ ችግሮች አሉ እያለ እየነገረን ነው ያለ። በነገረን ልክ ደግሞ ምላሽ እየሰጠን ያለንበት ሁኔታ ነው ያለ። በከተማዋ ግጭቱን መሰረት አድርገው የተስፋፉ ህገ ወጥነቶችንም ለመከላከልና የህግ የበላይነትን ለማስከበር ከምንጊዜውም በላይ በቁርጠኝነት እንደሚሰራም የእንጅባራ ከተማ አስተዳደር አስታውቋል።